በምስሉ ላይ የምትመለከቱትን አይነት የደም ስር እብጠት አጋጥሞት ያውቃል? በጊዜ ካልታከመ ለጎንዮሽ ጉዳቶችስ እንደሚያጋጥም ያውቃሉ? ዛሬ ስለ ቫሪኮስፌን ወይም ደግሞ የደም ስር እብጠት ብለን ስለምንጠራው ጠቃሚ መረጃዎችን ይዘንላችሁ ስለመጣን ይህን ቪዲዮ ለሌሎች ሰዎች ሼር ማድረግዎን አይዘንጉ። እንዲሁም ደግሞ ጠቃሚ ነገሮችን ስለሚያገኙ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቫሪኮስ ቬን የምንለው የህመም አይነት በማንኛውም የሰውነት ክፍላችን ቬኖች ወይም ደግሞ የደም መልስ ስሮች ሊከሰት የሚችል የደም መቋጠር ነው። ነገር ግን በአብዛኛው ጊዜ የሚከሰተው ወይም ደግሞ የሚፈጠረው እግር አካባቢ ነው። ለዚህም እንደ ምክንያት የሚጠቀሰው ለረጅም ጊዜ መቆም እና መራመድ በታችኛ የሰውነት ክፍል ላይ ጫና ወይም ግፊት በመፍጠሩ ነው። ይህ የደም መልስ ቫልቮች በአግባቡ በማይሰሩበት ጊዜ ከእግር ወደ ልባችን መመለስ ያለበት ደም እግራችን አካባቢ በሚገኙ ስሮች ላይ ሲጠራቀም ወይም ይህ ደም ወደፊት መሄድ ሲገባው ወደ ኋላ ሲመለስ የሚፈጠር ነው። ከታች በቪዲዮ ላይ እንደምትመለከቱት ወደ ላይ መሄድ ይገባው የነበረው ደም በቫልቮቹ ችግር ምክንያት ወደ ታች ሲመለስ እግር አካባቢ እብጠት ይፈጥራል። እነዚህ የደም ስሮች ሲወጣጠሩ በተጠላለፈ እብጠት ባለው መልኩ ወደ ሰማያዊ ያደላ ሆኖ ልክ ከታች በፎቶ እንደምትመለከቱት አይነት ቀለምን ይይዛል። የተጠኑ ጥናቶች እንደሚያሳዩት ቫሪኮስቬን ችግር በአለማችን ከ10 እስከ 30 ፐርሰንት ያህል ሰውን የሚያጠቃ ሲሆን በአማካኝ ደግሞ ስናየው 23 በመቶ ያህሉን ሰው በቫሪኮስቬን ይጠቃል። የምናየው ለቫሪኮስ ቬን የሚያጋልጡ ሁኔታዎች ምን ምንድን ናቸው የሚለውን ነው። የመጀመሪያው እድሜ ነው። እድሜ እየጨመረ ሲመጣ ለህመሙ የመጋለጥ እድል ከፍ እያለ ይመጣል። ሌላኛው ጾታ ነው። ከወንዶች ይልቅ በሴቶች ላይ በአብዛኛው ጊዜ ይከሰታል። ይህም ደግሞ የሚሆነው በሴቶች ሰውነት ላይ የሚከሰቱ የሆርሞን ለውጦች እንዲሁም ደግሞ በእርግዝና ጊዜ ያሉ ነገሮች በሴቶች ላይ የበለጠ የመከሰት እድሉን እንዲጠመር ያደርገዋል። ሌላው የአጋላጭ ሁኔታ እርግዝና ነው። ይህም በእርግዝና ጊዜ ለቫሪኮስቬን የመጋለጥ እድል ከፍተኛ የሚሆነው ጽንስ ከታች ወደ ላይ ደም የሚመልሱ የደም ስሮችን ስለሚጫጫን ነው። ሌላ የሆርሞን ሁኔታዎችም ስላሉ ለቫሪኮስቬን ለመጋለጥ አስተዋጽኦ ያደርጋሉ። ሌላኛው ከልክ ያለፈ ውፍረት ነው። የሰውነት ክብደት መጨመር በቬኖች የደም መመለስ ስራ ላይ ጫናን ይፈጥራል። ይህም ነህ ቫሪኮስ ቬን የመጋለጥ እድል ከፍተኛ እንዲሆን ያደርጋል። ሌላው ብዙ ጊዜ እንደ አጋላጭ ምክንያት የሚጠቀሰው ለብዙ ሰዓታት መቆም ወይንም መቀመጥ ደም ከእግራችን ወደ ልብ የሚመላለስበትን ሁኔታ በማዛባት ለብዙ ሰዓታት መቆም ወይንም ደግሞ መቀመጥ ለቫሪኮስ ህመም ለቫሪኮስ ፔን ህመም ተጋላጭ እንድንሆን ያደርጋል ማለት ነው። ስለዚህ ከላይ የጠቀስ ናቸው፣ እድሜ፣ ጾታ፣ እርግዝና እንዲሁም ከልክ ያለፈ ውፍረት ለብዙ ሰዓታት ወይም ስራችን ለረጅም ሰዓታት መቆም፣ መቀመጥ ለቫሪኮስ ፔን ህመም የመጋለጥ እድሉ ከፍተኛ እንዲሆን ያደርገዋል። የምንመለከተው የቫሪኮስ ወይም የደም ስር እብጠት ዋና ዋና ምልክቶች ምንድን ናቸው የሚለውን ነው። እኛም ላይ ከተከሰተ ወይም ደግሞ በአቅራቢያችን ያሉ ሌሎች ሰዎች ላይም ካየን ይሄ ነገር ቫሪኮስ ነው አደለ የሚለውን እንዴት ነው የምንለየው፣ ምልክቶቹን የሚለውን ነው የምንመለከተው የሚሆነው። ከምልክቶቹ የመጀመሪያው የደም ስር ላይ ጠቁር ያለ ወይም ደግሞ ወደ ጥቁር ሰማያዊ ቀለም ያለው የደም ስር በእግራችን ላይ መኖር ነው። እዚህ ልክ በዚህ ምስሉ ላይ እንደምትመለከቱት ወደ ጥቁር ሰማያዊ ያደላ የደም ስር በእግር አካባቢ ይታያል። ሌላኛው የተወጠረና ጠመዝማዛ የሆኑ እንዲሁም የአበጡ የደም ስሮች በእግር ላይ መታየት ይኖራል። እየባሰ ሲመጣም እግር አካባቢ ሕመም የመሰማት እና የመክበድ ስሜት ይኖረዋል። በታችኛው የእግር ክፍል የማቃጠል የመጨምደድ እና የመርገብገብ አይነት ስሜት ይሰማል። እንዲሁም ደግሞ የዛው የደም ስር አካባቢ የማሳከክ አይነት ስሜትም ይኖረዋል። ከዚህ በተጨማሪ ከተቀመጥን በኋላ ወይም ደግሞ ልክ የተቀመጥንበት ስንነሳ ከፍተኛ የሆነ የህመም ስሜት ይኖረዋል ማለት ነው። እነዚህ እነዚህ ከላይ የጠቀስናቸውን የደም ስር ቀለም የመለወጥ የማበጥ፣ ጠመዝማዛ የሆኑ የደም ስሮቹን ካየን የማቃጠል ስሜት፣ የማሳከክ ስሜት ካለው፣ እንዲሁም እግር ላይ የሚታዩ እንደዚህ በደም ዚብል የሆኑ የደም ስር እብጠት ካለ የባሪኮስ ቬን ሊሆን ስለሚችል ወደ ህክምና ቦታ መሄድ ያስፈልጋል። ክቶችን ካየን በቀጣይ ወደ ሕክምና ተቋም ስንሄድ ምን አይነት ምርመራዎች ነው የሚደረግልን የሚለውን ስናይ መጀመሪያው የደም ምርመራ ነው። የተለያዩ ነገሮችን ለማየት የደም ምርመራ ይደረግልናል። በዋናነት ግን የዶፕለር አልትራሳውንድ የምንለው አለ። ይህ የዶፕለር አልትራሳውንድ እዚህ እግር አካባቢ ያሉትን ቬኖች በደንብ በማየት ያለውን ነገር ምክንያቱን ምን አይነት ነገሮች እንደሆኑ ለማወቅ የሚረዳን ነው። በዋናነት የእብጠቱ የተፈጠረበት እግር ላይ የዶፕለር አልትራሳውንድ ይታዘዛል። ከዚህ በተጨማሪ ደግሞ ሌሎች እንደ አስፈላጊነቱ ባሪኮስ ቬይን ከሆነ ያለበትን ደረጃ በማየት ተያያዥ ችግሮች ካሉ ሌሎች የሚታዘዙ ምርመራዎች ይኖራሉ። ቀጣይ የምንመለከተው የሚሆነው መከላከያ መንገዶቹን ነው። የቫሪኮስ ቬን መከላከያ መንገዶቹን የመጀመሪያው ስፖርት ወይም ደግሞ የአካል ብቃት እንቅስቃሴ መስራት ነው። ሌላኛው ክብደት መቀነስ ነው። ምክንያቱም ከአንድ አጋላጭ ምክንያት ከጠቀስነው ውስጥ ከመጠን ያለፈ ውፍረት ነው ይህም በእግር ላይ ጫና ስለሚያደርስ በእግር ደም ስሮች ላይ ጫናን ግፊትን ስለሚያደርስ ለቫሪኮስፔን አጋላጭ ምክንያት ነው። ስለዚህ የአካል ብቃት እንቅስቃሴ መስራት እንዲሁም ክብደትን መቀነስ ይህ መከላከያ መንገድ ይሆናል ማለት ነው። ሌላኛው እንደ አጋላጭ ምክንያት የጠቀስ ነው ለረጅም ጊዜ መቆም ወይም ደግሞ መቀመጥ ነው። ስለዚህ መከላከያ መንገዱ ይህንን ማስወገድ ነው። ለረጅም ጊዜ አለመቆም፣ አለመቀመጥ ነው። ስራችን ምናልባት ረጅም ጊዜ የሚያስቆም ከሆነ መሀል ላይ እረፍት መውሰድ ያስፈልጋል። ረጅም ሰዓት የሚያስቀምጥ ከሆነም ደግሞ ለተወሰኑ ደቂቃዎች ወይ ሰዓታት መሀል መሀል ላይ መቆም፣ እግርን ማፍታታት ያስፈልጋል። ሌላኛው ከፍ ያለ ጫማ አለማዘውተር ነው። ሌላው በተጨማሪ ቀመጡ ወይም ደግሞ ሲተኙ እግሮችን ከፍ ማድረግ በትራስ ከፍ ማድረግ ምናልባት የተወሰኑ እብጠቶች ከታዩ ከፍ ማድረግ እብጠቱ እንዲቀንስ ስለሚረዳ ይህንን መጠቀም ይቻላል ማለት ነው። በአብዛኛው የአጋላጭ ምክንያት ያልናቸውን ነገሮች ማስተካከል የሚቻሉትን በማስተካከል መከላከል ይቻላል። ስፔን ችግር በአግባቡ ካልታከሙት የሚከተሉትን ችግሮች ያስከትላል። ቁስለት፣ እጅግ በጣም የህመም ስሜት ያለው የእግር ቁስለት ያስከትላል። ይህም ካበጠው የደም ስር አጠገብ በሚገኝ ቆዳ ላይ ሊከሰት ይችላል። በቆዳ ላይ የቀለም ለውጥ ከተከሰተ ቶሎ ወደ ሐኪም በመሄድ መመርመር ያስፈልጋል። ሌላኛው ቁስል ነው፣ የሚያመረቅዝ አይነት ቁስል ሊሆን ይችላል። እዚህ ይህ ቁስለት የሚፈጠረው የቫሪኮስ ቤን ህመም በተለይ ለረጅም ጊዜ ከቆየ ቁርጭምጭሚት አካባቢ ህመም ያለው ቁስለትን ያስከትላል። ሌላኛው በጊዜ ካልታከም ነው የደም መርጋት ሊያስከችል ይችላል። ይህም የውስጥ የደም መላሽ የደም ስሮች ሲጎዱ የሚከሰት ነው። እዚህ በአግባቡ ልክ ቅድም ያልናቸው ምልክቶች ስናይ ቶሎ ወደ ሕክምና መሄድ እነዚህ እንደ ቁስለት ያሉ የደም ርጋት ያሉትን ለመከላከል ይረዳናል። የምንመለከተው የቫሪኮስ ቬን የህክምና አማራጮችን ነው። የህክምና አማራጮችን ወይም ህመሙ ከመከሰቱ በፊት የተሻለ የሚባለው የመከላከያ ዘዴዎችን መጠቀም ነው። እንዲሁም ደግሞ እብጠት በተወሰነ መልኩ የደም ስር የተጠላለፈው የደም ስሮች፣ የቀለም መቀየር ካየን ከታች በምስሉ ላይ እንደምትመለከቱት የመጭመቂያ ስቶኪንጎችን በመግዛት ለመልበስ መሞከር ነው። ይህም ቀኑን ሙሉ የመጭመቂያ ስቶኪንጎችን በመልበስ ያለማቋረጥ የእግር የደም ስር እና የእግር ጡንቻዎችን በመጭመቅ ደምን በብቃት ለማንቀሳቀስ ይረዳሉ። ስለዚህ እነዚህን ስቶኪንጎችን መጠቀም የተሻለ አማራጭ የምንለው ነው። ሌላኛው ወደ ህክምና ቦታ ከሄድን በኋላ ኤላስቲክ ባንዴጅ አንደኛው አማራጭ ነው። ሌላኛው መድኃኒቶች፣ የሚታዘዙ መድኃኒቶች ይኖራሉ። የቫሪኮስ ቬኑ ያለበት ደረጃ ታይቶ እንዲሁም ኦፕራሲዮን መደረግም ሊኖሩ ይችላል ማለት ነው። የተለያዩ የህክምና አማራጮች አሉ። እዚህ ከዶክተሩ ጋር በመነጋገር መድኃኒት፣ ኦፕራሲዮን፣ እንዲሁም የተለያዩ የጨረር ህክምናዎችም አሉ። እነዚህ የህክምና አማራጮች ናቸው። በመጀመሪያ ላይ አስቀድሜ እንደተናገርኩት ይህ ሁሉ ከመከሰቱ በፊት ግን የመከላከያ ዘዴዎችን አስቀድሞ በመጠንቀቅ መከላከያዎቹን ማድረግ የተሻለ አማራጭ የምንለው ነው። ስለ ጤናው ይወቁ በሚል መርህ የምንነጋገርበት የዩቲዩብ ቻናል ነው ይህ ዶክተር ስመኝ ዩቲዩብ ቻናል ነው በዚህ ዩቲዩብ ቻናላችን ጠቃሚ የህክምና መረጃዎችን ያገኛሉ ዛሬ ስለ ቫሪኮስቤን ወይም ደግሞ የደም ስር እብጠት ብለን ስለምንጠራው መንስኤውን መከላከያ መንገዶቹን ህክምናውን እንዲሁም ደግሞ ምልክቶቹን ተነጋግረናል። በዚህ ቪዲዮ ጠቃሚ መረጃ እንዳገኙ ተስፋ እናደርጋለን። ይህ መረጃ ለሌሎች እንዲደርስ ሼር ማድረጉን አይዘንጉ። እንዲሁ ደግሞ ቻናሉን ሰብስክራይብ ያድርጉ። ሌሎች አስተያየቶች ካላችሁ ስለዚህ የህመም አይነት እንነጋገር የምትሉትን በሀሳብ መስጫ ሳጥን ውስጥ ማስቀመጥ ትችላላችሁ። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።